ቢችል ደግሞ ወደ ሌላ ይሄዳል ማለት ነው። አቅሙ ቢኖረው የሆነ ቦታ አጋጣሚ ያገኝ ሊያስፈነድረኝ የሚችል ነበር ማለት ነው። አስበን ከዛ ላይ ደግሞ የሚገርመው ወይ የሆነ ልብስ ለብሶ ሆነ እዚህ ጋራ ሽንኩርት ሽንኩርት ቤቱ ራሱ የሆነ በቃ እንትን እያለ አንተ ጉድ ጉድ እያልክ እንደ አሪፍ ሴሬስ ትላለህ በቃ። በጣም ይደብራል። በጣም እኔ ብዙ ሰው እንደዚህ አንዳንዴ ላይክ ላይክ አንቺ ኤክስፒሪየንስ አድርገሽው እውነት ከሆነ ብዙ ሰው እውነት አይዋጥለትም። ታገልሻ ወይ እኔ ብዙ እውነታዎች ላይ አሁን እንደነገርኩ ብዙ በእንደዚህ አይነት ነገር ላይ ተደፍረው ተደፍረው ተደፍረው ኢቨን ክሪሚናል እንትኑ ኑ ብሎ የተመለሱ ሚሊዮን ሴቶች አሉ። ባድ በጣም እንትንም ልጅ ነኝ፣ ማቅ ልጅ ነኝ። ግን እኔ ምን አልናለ መሰል የእኔ ቢደበቅ ሌላ የሚወጣ ስላለ ነው። አሁን ህዝቡ ዚህ ጋራ ቶቶቶቶ ይሄዳል። ሌላ ታሪክ አለ። ሌላ የዛኔ ምን አባታቸው እንደሚሉ ማየት ፈልጋሉ። ሚዲያን ቆሮ፣ ህዝቡላ ቆሮ፣ የሶሻል ሚዲያ ህዝብ በነገራችን ላይ እኛ ሀገር ይውልህ ስንት ልጆች እራሳቸውን እንደሚያጠፉ ታውቃለህ? ቀላል። ስንት ሴቶች እስከነቁ ስላቸው ለምን ኢቭን ከኔ ልጅ ይጀምራል። ጉዳውን ይዛ ቁጭ ብላለች። ምን ትላለች? የኛ ምንድነው መሰለሽ፣ እጂ ላይክ ነውር ነው ቤተሰብ አታዋርጂ፣ ስም ታጠፊ ያለሽ ምናምን ስለሚባሉ አፋቸውን ዘግተው ነው የሚኖሩት ይሄናምረድና ውርደት ማለት እንደዚህ አይነት ሰው አቅፎ መኖር ነው እንጂ። ውርደት ማለት በዚህ ፕላኔት ላይ እንደዚህ አይነት ሰው መኖሩ ነው። ውርደት ማለት ቤተሰብ ማለት እኮ እኔ ምንድን ነኝ? እኔ እንስሳ ነኝ? የኔ መብት ሳይከበር የኔ ደህንነት፣ የኔ ሜንታ ሳይከበር የትኛው ቤተሰብ ነው? ለዛማ ብለን እኮ ምናልባት እኛ እንቻለው እና ይትረፍ ብለን ስንል በሌላም ቦታ እኮ ተደገመ ያንን ይዛ ደግሞ የምትኖር ሴት አለች፣ ገባ ያንን ይዛ እንዲህ ብል ሊሳቅብኝ ነው። እና ከላይ ቪዲዮ ሊሰሩላ ደግሞ ተቃጥላ የምትኖራል። ስለዚህ መፍረጥ ካለበት ደግሞ ይፈርጣል። አወጣውን የሆን ነገር ነው የምጠብቀው። ተረትረው ስሚ መጥፎ ቢሄቪየር ግን እንኳን አይደለም ለምን አለም አይሰማው? መጋለጥ አለበት ነው፣ ማጋለጥ አለብሽ። እንደዚህ አይነት ነገር ጸጥ ብሎ ስለሚኖር ወንድም መድፈር ይጀምራል። መድፈር ስልሽ ላይክ ደፍሮ ያድርጎ ምንም አያመጡ እያለ መቀጠል ይጀምራል እና በጀኔሬሽንም እየቀጠለ ይመጣል። ሴቶችም በካልቸር ታስረው ረ ልዋረድ ቤተሰብ ላዋርድ እያሉ ጸጥ እያሉ ስለሚቀጥሉ እንደዚህ አይነት ነገር መወራት አለበት ሁሌ። አሁን እች ቀፎ እች ቀፎ ናት። አንደኛ ህዝቡን የምታደድበው ማለት ነው። ምክንያቱም እንደዚህ አይነት ነገር በምታወራበት ሰዓት ብዙ የሚወሩ ነገሮች ብዙ በእኔ ላይ ለምሳሌ ብዙ የምትተርባቸው ነገሮች አሉ፣ መናገር የምትችልባቸው ነገሮች ን ውመን ራይቲንግ ምንት ማለት የለብህ በብዙ ነገር ልንግባባ እንችላለን ከሴቶች ጋር። የፈለገ የፖለቲካ ዲፈረንት ቢኖራል የፈለገ የፋሚሊ እንትን ቢኖረን እዚህ ጋ ግን ነግበኔ ነው። እንኳን ሴት ልጅ የወለደች አይደለም ወንድ ልጅ ዛሬ የሚደበርበት ጊዜ ነው ወንዱ እና አስተሳሰበዋል የምትመራቸው ለነገሩ፣ እኔ አሁን ለምሳሌ ቅርታ አድርግልኝና እንደዚህ አይነት በጎች ተከትለው እኔን አያድኑኝ። እንደዚህ አይነቱ በግ በአንድ እረኛ ይታረዳል። እኔ የምፈልገው እረኛው ነው። እረኛው ማለት ህግ ነው፣ ጠበቃ፣ እንዳንተ ያሉት ጀግኖች ወንዶች ናቸው። ይሄ በግ የሆነ ኮሚኒቲ አያተርፈኝም። አንድ ነገር እንኳን እንኳን በደሌን እንኳን ድጋፍ ቢያደርገው ምን ያደርግልኛል? አያተርፈኝም። በግ ነው የሚሳዝኑት እኮ ጂጂ ላይ ሰው ላይ ሰውን ሳያውቁ ረሱ፣ በፍጹም አያደርግም ብሎ ይከራከራል። ዚ ሁለት ደቂቃ አናግረውት ሁለት ደቂቃ ሰውየውን ዩቱብ ላይ ባዩት ብቻ